በጠቅላላው በዚህ መጽሐፍ ምዕራፍ አንድ ላይ የተመለከትነው ኢየሱስ አምላክ ነው የሚለውን ተመልክተናል። ይህንንም በመጀመሪያው ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ እርሱም እግዚአብሔር ነበረ ብሎ የሚለውን እሱን ክፍል ተመልክተን ኢየሱስ ፍጹም አምላክ መቶ በመቶ አምላክ እንደነበረ ካየም በኋላ ወዲያው ደግሞ መጽሐፋችን ላይ ቃልም ሥጋ ሆነ ስለሚል እሱ ደግሞ በዚያው መጠን ፍጹም ሰው ነው የሚለውን የመለኮት ሙላት በሰውነት ተገልጦ እንደሚኖር ተመልክተናል። ፍጹም ሰው፣ ፍጹም አምላክ እንደሆነ ኢየሱስ ክርስቶስን ተመልክተናል እና መለኮትነቱ ሰውነቱን ሳይቀይረው ሰውነቱ መለኮትነቱን ሳይለውጠው ያለ ፍጹም አምላክ ፍጹም ሰው ነው፣ በዮሐንስ ወንጌል ምዕራፍ አንድ ላይ እንደተመለከተ ነው። ሌላኛው ደግሞ ኢየሱስ እግዚአብሔር የቀባው ከሌሎቹ መቀባት የተለየ የሆነ መቀባት የተቀባው ብቸኛ መሲህ እሱ ብቻ እንደሆነ፣ ብቸኛ ታዳጊ እሱ ብቻ እንደሆነ ተመልክተናል። በብሉይ ኪዳን ብዙ ሰዎች እንደተቀቡ ለተለያዩ ነገሮች፣ ለክህነት አገልግሎት፣ ለንግስና አገልግሎት፣ ለነብይነት አገልግሎት በእንደዚህ አይነት መልኮች ብዙ ሰዎች ተቀብተዋል። ነገር ግን በአዲስ ኪዳን ላይ የተቀባው ብቸኛው መሲህ ኢየሱስ ክርስቶስ ብቻ እንደሆነ፣ ከሌሎቹ መቀባት ደግሞ የእሱ ይለያል። የሌሎቹ መቀባት በሰው እጅ ሲቀቡ ታይቷል። እሱ ግን በሰው እጅ ያልተቀባ ነው። እግዚአብሔር ራሱ ቀብቶ የላከው መሲህ ኢየሱስ ክርስቶስ ብቻ ነው። ያም ብቻ አይደለም፣ እንደ ሌሎቹ አይነት ታዳጊ ሳይሆን ብቸኛ የሆነ ታዳጊ እንደሆነ ሌሎቹ እስራኤላውያን ከተለያዩ ነገሮች ከተለያዩ አገዛዞችና ከተለያዩ ነገስታቶች ታድገዋቸዋል። ኢየሱስ ግን ሰዎችን ከኃጢአት ነጻ ሊያወጣ የመጣ ታዳጊና መሲህ ነው። በዚህ ምዕራፍ ላይ ምዕራፍ አንድ ላይ ከተመለከትናቸው ነገሮች ይህኛው ሌላኛው ነገር ነው። ሌላኛው ደግሞ ኢየሱስ ክርስቶስ የእስራኤል ንጉስ እንደሆነ አይሁዶች ደግሞ ሲጠባበቁት የነበረው መሲህ ሊነግስ የሚመጣውን ከሮም አገዛዝ ነፃ ሊያወጣቸው የሚመጣውን መሲህ ሲጠባበቁት ቆይቷል። ይሄ መሲህ ደግሞ መጥቶ በዳዊት ዙፋን ላይ እንደሚቀመጥ አይሁዶች ይህንን ያውቃሉ። ነገር ግን አይሁዶች ያልተረዱት ነገር አንድ ነገር ምንድን ነው? ኢየሱስ ክርስቶስ ለመንገስ ብቻ ሳይሆን የመጣው ሁሉንም የዓለም ህዝብ ሁሉም ከኃጢአት በታች ስለታሰረ ስለተያዘ ሁሉንም ከኃጢአት እስራት ነፃ ሊያወጣ የመጣ መሆኑን ረስተውታል። ኢየሱስ አይሁዳውያንን ብቻ አልነበረም ከኃጢአት ነፃ የሚያወጣው አሕዛብንም ጭምር ከኃጢአት ነፃ ለማውጣት የመጣ ነው። እነሱ እንዲነግስላቸው ብቻ ጠበቁ። ነገር ግን ኢየሱስ ሲነግስም የሚነግሰው ሁሉንም ከኃጢአት ነፃ ካወጣ በኋላ እንደሚነግስ እንመለከታለን። እና ይህ ክፍል የእስራኤል ንጉስ የሚለው ክፍል ኢየሱስ ክርስቶስ በሚመጣበት ጊዜ ዳግም በሚመለስበት ጊዜ የሚፈጸም ክፍል ነው። ኢየሱስ ክርስቶስ እውነት ነው፣ ይመጣል። ሲመጣ ደግሞ የሚመጣው ሊነግስ ነው የሚመጣው እንደ በፊቱ በበረት ተወልዶ ከዛም በኋላ ደግሞ ሰዎች እንደፈለጉ አጎሳቁለውት፣ መተውት፣ ደብድበውት፣ በጥፊ መተውት፣ ተፍተውበት፣ እየጎተቱ መስቀል ላይ ወስደው የሚቸነክሩት አይነት ሳይሆን በንግስና በነጭ ፈረስ ላይ ተቀምጦ ይመጣል። ኢየሱስ ሊነግስና ይመጣል። አሁንም ይመጣል። ይህንን ግን እዚህ ክፍል ላይ በአጭሩ የእስራኤል ንጉሥ ነህ ብሎ ናትናኤል ሲመሰክር በዚህ ክፍል ላይ ተመልክተናል። ኢየሱስ የመጣበት መንገድ ብዙ አይሁዶች እንደተሰነካከሉበት ይህንንም ተመልክተናል። አይሁዶች ኢየሱስ ክርስቶስን ገና አለባበሱን ሲያዩት ይንቁት ነበረ። ለምን ሲባል ድሃ ነበረ ከሌላው ማህበረሰብ የሚለይበት ምንም አይነት ነገር የለውም። ገና አለባበሱ ሲታይ ገሊላዊ ነው። ገሊላዊ ነው ማለት ድሀ ነው። የገሊላዊ አለባበስ እና ኢየሩሳሌም ላይ የሚኖር ሰው አለባበስ አንድ አይደለም። ያም ብቻ አይደለም። የካህናት የፈሪሳውያን፣ የነ ሰዱቃውያን እነዚህ ሰዎች የሚለብሱት አለባበስ እና ኢየሱስ የሚለብሰው አለባበስ ፈጽሞ የተለያየ ነው። እነዛ ክብር ይፈልጋሉ። ኢየሱስ ከአጢአተኞች ጋር ነው የሚውለው። እነዛ በደንብ አድርገው ከሰዎች ተነጥለው የሚኖሩ ናቸው። ማንም ሰው መጥቶ እነሱን መንካት አይችልም። ነገር ግን ኢየሱስን በምንመለከትበት ጊዜ ሁሉም የሚነኩት ነው እንደውም ከደቀ መዛሙርቱ ራሱ ተለይቶ የማይታይ ነው። እሱ ነው ክርስቶስ ብለው ሰው ጠቁሞት ካልነገረው በስተቀር ሰው ኢየሱስን አይቶ እሱ ሊሆን ይችላል ብሎ መምህርማ ይሄ ነው ብሎ ሊያወጡት፣ ነጥለው ሊያወጡት የማይችሉት ነው። በሌላው ሌላ ቦታ ላይ ስንመለከት መምህር ከደቀ መዝሙሩ አውቶማቲካሊ ይለያያል። መምህርና ደቀ መዝሙር አንድ አይነት ልብስ ራሱ አይለብስም። ኢየሱስና ደቀ መዝሙሩ ግን ተመሳሳይ ነበሩ፣ ምንም ልዩነት የላቸውም። ወታደሮቹ ሊይዙት ሲመጡ እንኳን ማን ነው ኢየሱስ እስኪ አንተ ጠቁመን ብለው ይሁዳ ጠቁሞ ነው ኢየሱስን መያዝ የቻሉት እንጂ መለየት እስኪከብድ ድረስ፣ ይህን ያህል መለየት የሚከብድ ነው። ኢየሱስን ማንም ሊለየው አይችልም ነበረ። ኢየሱስን እኮ ሰዎች ምን ያህል እንደሚንቁትና ምን ያህል እንደማያከብሩት ለማየት ሉቃስ ወንጌል ምዕራፍ ሰባትን ማየት በጠቅላለው በቂ ነው። ኢየሱስ ክርስቶስን አንድ ፈሪሳዊ ሰው ስምዖን የተባለ ሰው ግብዣ ቤቱ ይጠራዋል እና ብሎት ቤቱ ከጠራ በኋላ ይሄ በእርግጥ መሲህ ሊሆን ይችላል ብሎ ነገር ግን በሚያየው ጊዜ ምንም ነቢይ የሚመስል ነገር የለውም። ኢየሱስ ይሄ በእርግጥ ነቢይ ይሆናል ብሎ ግን ይሄ ፈሪሳዊው ስምዖን ቤቱ ድረስ ጋብዞት ግብዣ አደረገለት። በዚህ ጊዜ የተፈጸመ ግን አንድ ትልቅ ታሪክ ተከሰተ። አንዲት ኃጢአተኛ ሴት ድንገት በዚህ ቤት ውስጥ ትገባለች። ይቺ ኃጢአተኛ ሴት ገብታ ኢየሱስ ክርስቶስን እግሮቹን በእንባዋና በሽቶ በጸጉሯ ማበስ ትጀምራለች። በዚህ ጊዜ ነበረ ይሄ ጋባዡ ስምዖን የተባለው ፈሪሳዊ በእርግጥ ይሄ ነቢይ ቢሆን ኖሮ ይች የምትነካው ሴት ማን በሆነች ባወቀ ነበረ። ነቢይነቱን ራሱ ተጸየፈ። ይሄ ፈሪሳዊ እንዴት አጢአተኛ የሆነች ሴት ከተማው መንደሩ የሚያቃት ሴት እንዴት አድርጋ ነው ይሄ ስትነካካው የሚፈቅደው ብሎ ይህ ፈሪሳዊ ኢየሱስ ነቢይ አይደለም ወደ ማለት በሚደርስበት ጊዜ ኢየሱስ ይህ ሰውዬ ያሰበውን ሀሳብ ገና አላወራም በአፉ በሀሳቡ ያሰበውን ሀሳብ አወቀና እንደዚህ አለው። ስምዖን ስምዖን ይችን ሴት አውቃት አለው። አለ አንድ ነገር አንድ ጥያቄ ልጠይቅ። ሁለት ተበዳሪዎች ነበሩ እና እነዚህ አንደኛው አምስት መቶ ብር ሌላኛውም ሀምሳ ብር እዳ ነበረበት አለ። እናም እነዚህ ሁለቱም ተበዳሪዎች እዳቸውን መክፈል አቃታቸው። ስለዚህ አበዳሪውም የሁለቱንም እዳ ተወላቸው። እንግዲህ አሁን ማን ነው አበዳሪውን በደንብ አድርጎ የሚወደው ብሎ ኢየሱስ ስምዖንን በሚጠይቅበት ጊዜ ስምዖን ብዙ ይቅር የተባለለት ብዙ የተማረው እሱ ይበልጥ ይወደዋል አለ። አልተሳሳትክም፣ እውነት ተናገር ከአለውና ከዚህ በኋላ የሚጀምረው የስምዖንና የሴቲቷ ንጽጽር ነው። ስምዖን ይችን ሴት አየ፣ አንተ ጉንጬን አልሳምከኝም አለው። ጉንጭ መሳም በአይሁድ ባህል እንግዳ በሚጠሩበት ጊዜ አይሁዶች አስቀድሞ የሚያደርጉት ነገር አለ። እንግዳቸውን የሚያከብሩት እንግዳ አይነት ከሆነ ክብር የሚሰጡት አይነት እንግዳ ያልተናቀ እንግዳ ከሆነ የጠሩትን እንግዳ መጀመሪያ ካልናቁት የሚያደርጉት ጉንጩን ይስማሉ፣ ወደ ቤታቸውም ያስገባሉ። የጉንጭ የመሳሳም ሰላምታ ሰጥተውት ያስገባሉ ካልተጸየፉት በቀር ማለት ነው። እናም ከዛም በኋላ ለእግሮቹ ውሃ ያቀርቡለትና ራሱን ደግሞ በዘይት ይቀባሉ። ይሄ የአይሁድ ባህል ነው፣ ለእንግዳቸው የሚያደርጉት የአይሁዶች ባህል ነው። ነገር ግን ስምዖን ከነዚህ ነገሮች አንዱንም ለኢየሱስ አላደረገም ነበረ። ይቺን ሴት አያ አለው፣ እሷ እስካሁን ድረስ እግሮቼን ከመሳብ አላቋረጠችም አለ ስምዖን አንተ እኮ አሉ ለጸጉሬ የወይራ ዘይት አልሰጠህኝም። ይቺ ሴት ግን አያት፣ እግሮቼን በውድ ሽቶ እየቀባች ነው። አንተ ለእግሮቼ ውሃ አላቀረብክልኝም። ይች ሴት ግን ከገባች ጊዜ ጀምሮ እግሮቼን በእምባዋና በጸጉሯ ስታብስ ነበረ በእምባዋ ስታርስ በጸጉሯም ስታብስ ነበረ ብሎ የስምዖንንና የዚችን ሴት ንጽጥር ያቀርባል። ስለዚህ የዚች ሴት የሚያሳየው የምታሳየው ፍቅር ብዙ አጢአቷ ይቅር እንደተባለላት ያሳያል። ይህ ማለት ስምዖን ግብዝ ነበረ እኔ አጢአት የለብኝም ብሎ የሚያስብ አይነት ሰው ነበረ። ነገር ግን ብዙ እንደተተወለት የሚያቅ ብዙ ይቅር እንደተባለለት የሚያቅ ብዙ ፍቅር ያሳያል ብሎ ትምህርት እንደሰጠ ነገር ግን ስምዖን ምን ያህል ክርስቶስን እንደተጸየፈውና እንደናቀው ለሌላ እንግዳ የሚገባውን ክብር እንኳን ጋብዞት ጋባዡ ክብር ያልሰጠው ሰው ነበረ። ኢየሱስ ለምን ሲባል ሲታይ ደም ግባት የለውም፣ ውበት የለውም፣ መልክ የለውም እና ማንም ሊወደው የማይችል ነበረ።